አስር እጅግ አደገኛ የሴት እስረኞች በዓለማችን አደገኛ የግድያ ወንጀሎችን በመስራት ከሚታወቁ ጨካኝ ሴቶች ውስጥ ያስሩ ልናስቃኛች ወደድን። አስረኛ ላይ የምትገኘው ኤሊን ዊርኖስ ትባላለች። በደንብ የምትታወቅበት ስራ የመንገድ ላይ ሴተኛ ዳሪነት ሲሆን ትሰራ የነበረውን በፍሎሪዳ ፈጣን መንገዶች ላይ ነው። ደንበኛዋ ሀብታም ከሆነ ትገድለውና ያለውን ነገር በሙሉ ትዘርፍ ነበር ከተያዘች በኋላም ሰባት ወንዶችን በአሰቃቂ ሁኔታ በመግደል ወንጀል ተከሳ የሞት ፍርድ ተወስኖባት ነበር። የሞት ፍርዷንም በመጠባበቅ ከ10 ዓመት በላይ እስር ቤት አሳልፋለች። በእስር ቤት ውስጥም የእስር ቤቱ ጥበቃዎችና ሌሎች ሰዎች ላይ ጸብና ያልተገባ ባሪ ታሳይ ነበር። በዚህም ምክንያት እንደ ኤሮፓን አቆጣጠር እስከ ጥቅምት 9 2002 በገዳይ መርፌ ተወቅታ በሞት እስከተቀጣችበት ቀን ድረስ ለብቻ ማሰሪያ ክፍል ውስጥ ተቆልፎባት ትኖር ነበር። ዘጠነኛ ሱዛን አትኪንስ በታሪክ ውስጥ እጅግ አስከፊ ስራዋ ታዋቂ ሴት አድርጓታል። በማሰን ቤተሰብ ውስጥም ጥቁር ጋለሞታ ሴት ተብላ ትጠራለች። ሱዛን የኋላ ታሪኳ በገዳይነቷ፣ በተለይ ደግሞ በቴት ላቢያንካ ግድያዎች ስሟ በደማቁ የታወቀ ነው። የእስር ቤት ጊዜ ቆይታዋም ቀላል የሚባል አልነበረም፣ እጅግ ውስብስብ ነው። እስር ቤት ሆናም የቻርለስ ማሰን ሪዮት ዓለምን በመደገፍ ታማኝነቷን ታሳይ ነበር። እስር ቤት ውስጥ ድራማዎችን በማዘጋጀት በማቀድና እስረኞችን እንደፈለገች በመዘወር የፍርሃት መንፈስን ትፈጥራለች። እስር ቤት ውስጥ እስረኛን በማስወጋት የጨለማዋ ንግሥት ሱዛን የራሷን ግዛት የበላይነት አጠናክራለች። ስምንተኛ ደረጃ ላይ ቨርማ ባርፊልድ ትገኛለች። ባርፊልድ ግለጿት ቢባል የዋና ተወዳጅ አሮጊት ተብላ ትገለጻለች። ባርፊልድ ብዙ ቤተሰቦችን በመርዝ መርዛ የገደለች ወንጀለኛ ነች። የገዳይነት ፍላጎቷ በመታሰሩ አላበቃም ነበር። የእሷን ሌጋሲ በብልህነት በመምራት ለማስቀጠል ከአደገኛ ሴራዎች ጀርባም እንድትገኝ አድርጓታል። አደገኛ ስራዋ መርዝ ከመጠንሰስ አንስቶ በጋራ የሚመገቡት ምግብ ላይ እስከመጨመር ድረስ ነው። በተለይ ደግሞ በዋናነት የምትሰራው ምግቦችን በምታሽግበት ጊዜ ነበር። በሰባተኛ ደረጃ ደግሞ የካርላ ሆሞልካ ግዛት ይገኛል። ከኪን እና ባርቤ ግድያዎች ግማሹ ያክል አስከፊ ግድያ ግድያበ በእሷ በኩል ነበር የተፈጸመው። ከባሏ ከፓውል በርናንዶ ጎን በመሆን ለብዙ አሰቃቂ ግድያዎች ተጠያቂ ሴት ነች። እስር ቤት ውስጥ ሆና የምትሰራው ስራ አስደንጋጭ ነበር። በሚያማልለው ውበቷም እስር ቤት ውስጥ ያሉ ጠንካራ ቡድኖችን እና ህብረቶችን ሰባብራለች። ስድስተኛ ማይራ ሂንድ ላይ ሂንድ ላይ በመጥፎነት የታወቀችው ከላን ብራንዲ ጋር በመሆን በፈጸመችው የግድያ ተግባር ነው። በ1960 የፈጸሙት አሰቃቂ ወንጀል አለምን አስደንግጦ ነበር። ሂንድ ላይ በህፃናት ጠለፋ፣ ጾታዊ ጥቃትና በአምስት ህፃናት ግድያ በዋናነት ተሳትፋለች። ሂንድ ላይ ከላይ ፊቷ ሲታይ አደገኛ መሆኗን አያሳውቅም። በጭካኔ ድርጊቷ የምትደሰት ሲሆን የማህበረሰቡን ስሜት የጎዳ ነበር። በ1966 ተይዛ ሲፈረድባትም ምንም ጸጸት አላሳየችም። ይልቁንም ዘና ትል ነበር። ሂንድ ላይ ከታሰረች በኋላ እስር ቤት ውስጥ ከጠባቂዎች ጋርም ትጋፈጥ ነበር። በአምስተኛ ደረጃ ደግሞ ቀን ቀን የትግል ጨዋታ ተጫዋች፣ ማታ ደግሞ ቅጥረኛ ነፍስ ገዳይ የሆነችው ሆዋና ባራዛ ትገኛለች። በአሮጊ ሴቶች ገዳይነት የምትታወቅ ሲሆን ይህን ስራ ያደረገችውም ከ1990ዎቹ መጨረሻ እስከ 2006 ባለው ጊዜ ነበር። ባራዛ ኢላማዋ አሮጊ ሴቶች ሲሆኑ በጭካኔ ከመግደሏ በፊት ግን በደንብ ትቀርብና በጣም እንዲያምኗ ታደርጋለች። በ2006 ተይዛ የታሰረች ሲሆን ከዚህ በፊት ያደረገችውን ሁሉ ገልጻ ተናግራለች። በሁለት ስምንት ላይም በብዙ ግድያዎች ተከሳ 759 ዓመት ሲፈረድባት ትንሽ የጸጸት አሳይታ ነበር። ባራዛ የእስር ቤት ኮሪደር ላይም የእሷ መሰል እስረኞችን ሳይቀር በመግደል በዋናነት ተሳትፋለች። እስር ቤት በብረትና በኮንክሪት ተከባም ገዳይነቷ ቀጥሎ ነበር። አራተኛ፣ ሮዝመሪ ዌስት ከባሏ ከፍሬድ ዌስት ጋር በመሆን ዩናይትድ ኪንግደም ውስጥ አሰቃቂ ወንጀሎችን በመስራት በተደጋጋሚ ይሳተፉ ነበር ጊዜው ሁሉም 1970ዎቹ ላይ ሲሆን እነዚህ ሰዎች የራሳቸውን ቤተሰብ ሳይቀር በአስገድዶ መድፈር፣ ስቃይ እና ግድያዎች ተጠያቂዎች ናቸው። ሮዝመሪ ብዙ ወንጀሎች ላይ በዋናነት በመሳተፍ እና ሀገርን ያስፈራ የወንጀል ድርጊትን ፈጽማለች። በመኖሪያ ስፍራቸው በተለይ ደግሞ በ25 ክሮኤል መንገድ እጅግ አስፈሪ እና አሰቃቂ ሆኖ ተገኝቷል። ብዙ ተገድለው የተቀበሩ አስክሬኖች ተቆፍረው ከተገኙ በኋላም ባልና ሚስቱ በ1994 ተይዘው ታስረዋል። በ1995 ሮዝመሪ ራሷን ልጅ ጨምሮ በአስር ግድያዎች ተከሰሰ። ከዚያም እድሜ ልክ ስራ ተፈረደባት። እስር ቤት ውስጥም ባላት ከልክ በላይ ባለ ድፍረቷ ጨካኝ እንድትሆን አድርጓታል። በጭካኔዋ ምክንያትም የእስር ቤት ሰራተኞች ለይተው ለብቻዋ ማሰር አስፈላጊና አስገዳጅ ሆኖ አግኝተውታል። በሶስተኛ ደረጃ ናኒዶስ እናገኛለን። ከ1920ዎቹ ውስጥ ከ1950ዎቹ ባለው ጊዜ በመርዝ የብዙ ቤተሰቦችን ህይወት ህፃናት፣ እንዲሁም የራሷን እናት ህይወት ሳይቀር የቀጠፈች ናት። ለመግዳይ የምትጠቀመው መርዝም አርሰኒክ ነበር። በቅጽል ስሟም ሳቄት ተዋሮጌት መ በመባል የምትታወቅ ሲሆን ስሙ የተሰጣትም ፖሊስ ምርመራ በሚያደርግበት ጊዜ በምታሳየው ፈገግታ ነበር። በ1954 የሰራችውን ወንጀል የተናዘዘ ሲሆን ካገባች በኋላ ገንዘብ ለማግኘት ብላ እንደምትገላቸው ታውቋል። በ1955 የድሜ ልክ እስራት የተፈረደባት ሲሆን 1965 እዚያው እስር ቤት ውስጥ ልትሞት ችላለች። በ10 ዓመት የእስር ቤት ቆይታዋን ብዙ ጥበቃዎችን የጎዳ ሲሆን አንድ እስረኛ ደግሞ መግደል ችላለች። ጁዲ ቡናዋኖ በሁለተኛ ደረጃ የተቀመጠች ጥቁር ጋለሞታ የሚል መጠሪያ ስም ያላት የምትወዳቸውን በመመረዝ ታዋቂ ነች። እስር ቤት ልትገባ የቻለችውም በዚህ በተለየ ጭካኔ መንፈስ በተሞላበት ስራዋ ነበር። ከ19ሰባዎቹ መጨረሻ እስከ ሰማንያዎቹ መጀመሪያ በነበረው ጊዜ የተለያዩ በመመረዝ እና ፈንጂ በመጠቀም ባሎቿን እና የቤተሰብ አባላትን ገንዘብና የሕይወት ኢንሹራንስ ለማግኘት ስትል ገድላቸዋለች። በዚህና መሰል ድርጊቷ መጥፎ የሴት ገዳይ በመሆን ታዋቂ ሆናለች። ከእስር ቤት ለማምለጥን በማቀ ለመቀየድና በኋላም ለማምለጥ በመሞከር እስረኞችና ጥበቃዎች ላይ ጉዳት እንዲደርስ አድርጋለች። በ1985 በግድያ ተከሳይ የሞት ፍርድ ተፈረደባት። ከዚያም ከ1848 በኋላም ፍሎሪዳ ውስጥ በሞት የተቀጣች የመጀመሪያዋ ሴት ሆናለች። አንደኛ፣ ታማራ ሳምሶኖቫ ሳምሶኖቫ በአንደኛ ደረጃ ላይ የተቀመጠ ሲሆን ጥርጥር የሌለው አስፈሪ ሩሲያዊት ሴት አያት ናት። ሰውነትን ቆራራጭ አሮጊት በመባል ታዋቂ ነች። ይቺ ሴት በምትፈጽም አሰቃቂ ወንጀል መላው ሩሲያን አስደንግጣለች። የመጀመሪያ ጥርጣሬ የተገኘውም በመኖሪያ ሕንፃ ላይ ያሉ ሰዎችን ለቡና ቤት ጋብዛቸው ነበር። ከዚያም እንዳለመታደል ሆኖ ቡናው ተመርዞ ነበርና ሞተው ከዛም ሰውነታቸው ተቆራርጦ ተገኙ።